ሊቆረጥ ይችላል። አብረን ሚዲያ ላይ ብታይ ግን ስሜን እንዳታጠፋ፣ ይሄ የመጀመሪያው ማስጠንቀቂያ ነው። በቃ ይህቺን ብቻ ነው የምታስተነቅቄ፣ ሌላ የምታስተነቅቄ ነገር የለውም። ጭራሽ ከአንቺ ብሶ ደግሞ ህይወት የተበጠበጠ ያዙ ይልቀቁ ይጠያለሽ። እንደ እኔ ምን ልበል ያለ ሀይማኖት ያፈቀርኩት ከሀይማኖት የጠቀለልኩት እኔ ምን እንድፈልገሽ ነው? አንቺ እኮ ከፍቅረኛሽ ጋር ነው ያለሽው ነው ጭራሽ ደምድመሽና ጠቅልለሽ እኔን ጥፋተኛ ማድረግ አይደብርሽም እን? እየተሳሰብን እንጂ ሲጀመር። ይኸውልሽ ጥፋተኛዋም ሆነሽ ደርበሽ ሄድሹም ሆነሽ አንቺ እንጂ እኔ አይደለሁም ሰውን ጥፋተኛ ለማድረግ። ጭራሽ ከአንቺ ብሶ አንቺ እኔን እንደበደይ ታደርጋለሽ እንዴ? እኔ ጎዳሁሽ አታስመስሉ እንጂ ጥፋትሽንም ተናገሪ። ከበፊቱ ፍቅረኛሽ ጋር ታርቀሻል። ይህንን ደግሞ ሁሉም እንዲያውቁት ትፈልጋለሁ። ያለውን ነገር በዝርዝሮትሽ ተናገሪ። ሚዲያ ላይ ስሜን እንድታጠፋ አልፈልግም። ገና ይሉሽ ጥፋት ሽን አምነሽ ኤርሚ ይቅርታ አጥፍቻለሁ ብለሽ እስካልመጣሽ ድረስ ማለት ነው፣ ጠብቂ። ሁሉንም ነገር ያለውን በዝርዝር ነው እያወጣሁ ስምሽን ማጠፈው ማለት ነው። እኔ ያለውን ነገር ነግሬሻለሁ፣ አስረድቼሻለሁ። ገና ለገናው ኤርሚ ምንም አይልም። ያ በፍቅር የምታውቂው ኤርሚ ከሆነ ተሳስተሻል። እኔ በምወደው ልክ ስቀየር ደግሞ ሼጣን ነኝ። እናም ይሉሽ አሁን ላጠፋሽው ጥፋት እኔ ሳልሆን ሁሉንም ነገር አንቺ ነሽ ይቅርታ መጠየቅ ያለብሽ። ማንኛውንም ነገር ራስ ይቅርታ እንድጠይቅ ይፈልጋለሁ። የአንተን ስም ለማጥፋት እኔ በማስረጃ እያወጣው ብዙ ነገር አለ። በማስቀየም እንደደ መሆን መቂ ነው። እኔ አይደለም እኔ የተማርኩና እውቀት ያለኝ ሰው ነኝ። መቼ ሚዲያ ላይ ሁሉም ሰው የሚያቀኝ ነው። ከአንተ በፊትም ይታወቃል። ስለዚህ ቦታ ለይቅርታ ትጠይቃለህ። የምር ከአንተ አይጠበቅም። የራስህን ሰው ገለሆን ያጋረፈው ሰው ስሙን ማጥፋት ወቶ ተገቢ አይደለም። በጣም ያስጠላል። ስሜን ያጣጣፋ አላ ተፈሁም ነገር ይቅርታን ጠይቅ ይፈልጋሉ። ይተቻለ ይደውል እዚህ ጋር እኔ ራሴ 24 ሰዓት ሰጥቼሻለሁ። በ24 ሰዓት ውስጥ ይቅርታ ብለሽ ማትመጭ ከሆነ እኔ ለራሱ ገና ብዙ ሚዲያ ላይ የማወጣቸው ነገሮች አሉ። በ24 ሰዓት ውስጥ ኤርሜ አጥፍቻለሁ ሁሉንም ነገር ይቅርታ ብለሽ ማትመጭ ከሆነ ሄሎ ጠብቂ። ሁሉንም ነገር ደግሞ እኔ ሶሻል ሚዲያ አውጥቼ ዘረግፈዋለሁ። እኔ ተናግሬያለሁ። ጭራሽ እኔን ጥፋተኛ የፈለገውልሽ ስለ ኤርሚ የምፈልገው ማስረጃዎች መዘርገፍ ትቻለሽ፣ ግን አንቺ ትጎጃለሽ፣ እጎዳሻለሁ። የወደፊት ሕይወትሽን ሁሉንም ነው ማበላሽው። እኔ ጋር ያለሽን ነገር ሁሉንም ታውቂያለሽ። ሄሎ በሃያ አራት ሰዓት ኤርሚ አጥፍቻለሁ፣ ይቅርታ ካላለሽ ማለት ነው። የሚመጣብሽን የወደፊት ሕይወትሽን አስቢበት። እኔ ተናግሬያለሁ። ማንኛውም ምንም አይመለከተኝም። ሃያ አራት ሰዓት ሰጥቼሻለሁ፣ ያለውን ነገር ሰውም ልኬ እነግሬሻለሁ 24 ሰዓት እስከሚሞላ ጭራሽ እኔ ጥፋተኛ እኔ ባንቺ ላይ ቺት አድርጌ እንደሄደ ከሆነ የምታስቢው ማለት ነው ማንኛውንም ነገር ደግሞ ሶሻል ሚዲያ ላይ አውጥቼ ዝርግፍግፍ ምንም አደርግ ህይወትሽን አበላሸዋለሁ የሚጠቅምሽ በ24 ሰዓት ውስጥ ኤርሚ አጥፍቻለሁ ጥፋተኛ ሆኜ ነው ብለሽ ይቅርታ ቪዲዮ እንድትሰሪ ይፈልጋል ስለኔ ደግሞ ማለት ነው የፈለግሽውን አይነት ማስረጃ ምንም ሊሆን ይችላል አውጥተሽ መዘርገፍ ትችያለሽ እኔ ፈቅጄልሻለሁ ግን ያንቺን አስቢበት እሺ ይሄንን ልታስቢበት ይገባል። ሀያ አራት ሰዓት እሰጥቼሻለሁ። ያለው አስር ደቂቃ ዝንፍ አለልም። በሀያ አራት ሰዓት ጠብቄ አውጥቼ ሶሻል ሚዲያ ላይ በዩቱብ፣ በፌስቡክ፣ በቲክቶክ ጉድሽን ነው ዝርግፍ ማደርገው። ሄሉ በዚህ በሀያ አራት ሰዓት ውስጥ ምን ያለ ኤርሜ ያስተያለች የይቅርታ ቪዲዮ እፈልጋለሁ። ጭራሽ እኔ ነኝ ይቅርታ የምጠይቀው እኔ ነኝ አንቺን ያጠፋት ለማንኛውም ነገር ማለት ነው። ከሀያ አራት ሰዓት ዝንፍትልና ወይኔ ወይ አንቺ ጉድሽና አውጥቼ የወደፊቱ ህይወትሽ ሳይቀር ነው ብልሽሽት ትማረርጋ ሽ ጠብቅ። ይሄን እንደ እኔ እናንተ ብንለያይ እንኳን ከኪያ ጋር ትቀጥሉ። ምክንያቱም እሷ ሙስሊም ናት፣ አንተ ክርስቲያን ና ካልታ አይጠበቅም። ሲጨመር ሙስሊም ፈቀድኩ እሷ የተነሳ ምናምን ነው አይሰራም። ምናልባት ከድሮን ግን ይመከ ነበራችሁ። ኦኬ፣ ከኪያ ጋር አይቀጥልም ብለሽ ከሆነ ጌም እጨዋታለሁ። በኤርሚያስ ላይ የምትው ማለት ነው። ምን አለ በይም፣ ኪያን መቼም ቢሆን አልጠፋትም። ገና ለገናው ከኪያ ጋር አይቀጥልም እሷም ሙስሊም ናት። ይኸውልሽ እንደው ላንቺልሽ ስል ማለት ነው። ክያን መቼም ቢሆን ከህይወት ያላዋጣት መቼም ቢሆን ከኔ ያላርቃት። ከክያ ጋር ቀጥላለሁ፣ በደንብ አድርጌ ነው የምቀጥለው። ማንም ምንም ሊሆን ይችላል፣ ማንም በህይወት አያገባም። ግን አንቺ ራሽ አስቢበት። ገና ለገናው ክያ ሙስሊም ስለሆነች ከክያ ጋር የፍቅር ህይወት አይኖረውም፣ ከክያ ጋር አይቀጥልም ብለሽ ከሆነ ማለት ነው። ላንቺልሽ ስል ማለት ነው። እኔ ከክያ ጋር ቀጥላለሁ። ከክያ ጋር ምንም ነገር የሚያቆመኝ የለም። ከእሷ ጋር ፍቅር ለመጀመር አብሬ ለመሆን የሚያግደኝም የሚያቆመኝም ነገር የለም። እኔ ኤርሚ ከወሰንኩ ወሰንኩ ነው። ይህንን እንድታቂል ይፈልጋለሁ። ግን አንቺ የወደፊት ህይወቱ የሚያሳስብሽ ከሆነ ነገ ላይ ለምታደርጋቸው ነገሮች የሚያሰጋሽ ከሆነ በሀያ አራት ሰዓት ውስጥ የይቅርታ ቪዲዮ እፈልጋለሁ። ምክንያቱም ገና ለገና አንቺ ክያ ሙስሊም ናት፣ የትም ጥሎኝ አይሄድም። እንዲሁ ናችሁ ሴቶች፣ የጣሉባችሁን ሲያነሱባችሁ አትወዱ። ገና ለገና እሷ በጣር ሺህ ሰዓት ስላነሳችኝ ጥለሺ በርሺ ሰዓት ከጎኔ ስለሆነች ነው አሁን የክያ ነገር እንደዚህ ክንክን ያደረገች ማለት ነው። እኔ ደግሞ ክያ የፈለገው ይመጣል እንጂ በአዘንኩ ባለቀስኩ በተጎዳው በተጨነቀው ሰዓት ከጎን የነበረችው ክያ እንጂ አንቺ አልነበርሽ። አንቺ መሄደሽ እኮ የፍቅር ላይፍሽን እያጣጣምሽ ነበረ ከሱ ጋር ቶቶች ዳለሽ እየተባባልሽ ማለት ነው። እና አሁንም ቢሆን ሄሉ በሀያ አራት ሰዓት ውስጥ የይቅርታ ቪዲዮ እማትለቅልኝ ከሆነ ይቅርታ ብለሽ እማፖስትች ከሆነ ምን አለበኝ ማንኛውንም ነገር ሶሻል ሚዲያ ላወጥቼ ዝርግፍ ግፍንም አደርግም። ወላ ወላ፣ ፌስቡክ ወላ ቲክቶክ ጠብቄ፣ በአራት ሰዓት ነገር በኢትዮጵያ ስድስት ሰዓት ላይ ጠብቂም እማደርገውን እኔንኝአ። እና ደግሞ ከኪያ ጋ ምንም የሚያግደኝ ነገር የለም። የፍቅር ህይወት ትከጥላለ ከያ ጋር ማንም አያስቆመኝ። ለምን እናት አባት፣ እህት ወንድም፣ ቤተሰብ ሊሆን አይችልም። ከኪያ ማንም ሊያርቀኝም ሊለየኝም አይችልም። እና በሃይማኖት አንድ አይደሉም ገና ለገናው ጥሎኛ አይሄድም። እንደበህርኩ ሰአት አገኘዋለሁ። እንደፈለግ እያስቀምጥሽ የምታነሽኝ ኔ እዚህ ጋር ምርጫሽ እንጂ አማራጭ የምታደርግኝ ሰው አይደለሁም። እኔ ኤርሚ በራሴ የምተማመን እና በራሴ የምኮራ ልጅ ነኝ። አሁንም ቢሆን እነግርሻለሁ፣ ህይወትሽን አስቢበት። ያባበሳችሁ ኪያ እኔ ቤት ግጥም ስለተገጠመ እሱ ሰበብ አድርጎ ነው ከየጣ ነው እኔ ቤቴ አዲስ ነገር አይደለም ግጥም ይገጠማል። ሄሉ ኪያ ላይ ያለሽን ነገር ጠቅሊለሽ እንድታነሽ ይፈልጋለሁ። ሲጀምር ከኪያ እራስ ላይ ውረጅ። የጣልሽውን ስላነሳሽብሽ የጣልሽውን ስላነሳችብሽ እንጂ ሌላ ክያ ምንም ያደረገችሽ ነገር የለም። አሁንም ቢሆን ደጋግሜ የምነግርሽ ደግሞ ሌላኛውን የማስጠነቅቅሽ ነገር ቢኖር ከክያ ራስ ላይ እጅሽን አንሺ። በቃ ክያም በምንም ዙሪያ እንድታወራትም እንድታገኛትም እንዳይታያትም አልፈልግም። ከክያ ላይ ራስሽን አንሺልኝ እና በህይወታችን ጥልቅ አትበይ፣ አያገባሽ። ህይወቴን መመረው እኔ ነኝ። ስለ እኔ የማውቀው እኔና እኔ ብቻ ነው። ግን አንቺ የራሽን ህይወት ደግሞ አስቢበት። ስለ እኔ ደግሞ የምትፈልጊውን ማስረጃ ማውጣት ትችላለሽ። የምትፈልጊውን ኤርሚ ባለየና ጨምላቃ ልጅ ከሆን ሶሻል ሚዲያ ላይ አወጥተሽ የፈለገውን ማድረግ ትችላለሽ። እኔ ኤርሚና ኤርሚ ነ ምንም እንኳን በማስረጃ ይቅርና በምንም ነገር በለምን በኮሊደር እያመጣሽ አደረድሪው ምን ኤርማስ ደንተ ይሰጠኝ እና አንቺ ግን አስቢበት። እኔ ጋ ያለሽን ነገር ታውቂያለሽ። አስቢበት። ነግሬሻለሁ በዚህ በሀያ አራት ሰዓት ውስጥ ኤርሚዬ፣ ጥፋተኛ ነኝ ይቅርታ አድርግልኝ፣ ይቅርታ መጠየቅ ያለብኝ እኔ ነኝ፣ በአንተ ላይ እችታ አድርጌ የህኩት እኔ ነኝ ብለሽ እስካልመጣሽ ድረስ ሄሉዬ ጠብቂ፣ እሰራልሻለሁ እኔ በምወደው ልክ፣ ሸጣን ነው መሆኑ እንደምታውቂኝ፣ ያ የፍቅር ኤርሚያስ፣ ያ ንግስቴ ህይወት የሚልሽ ኤርሚያስ ሲቀየር ደግሞ ሸጣን ነው የሚሆንብሽ። ማንኛውም ነገር ብታስቢበት ይቀልሻል፣ ብታስቢበት ላንቺ የተሻላል። ጭራሽ እኔ ነኝ ይቅርታ የምጠይቀው የበደልኩት እኔ ነኝ የበደልሽኝ አንቺ እያለሽ አንቺ ገፍተሽኝ ሄድሽው ደርበሽ ሄድሽው እያለሽ ይቅርታ የምጠይቀው እኔ ምን ብዬሽ ነኝ? ሄለን፣ አሁንም ደጋግሜ የምነግርሽ ነገር ቢኖር ማለት ነው ይችን ጉዳይ አስቢባት። ሶሻል ሚዲያ ላይ ጉድሽ ከመውጣቱ ወስጥ በፊት በሀያ አራት ሰዓት ውስጥ ኤርሚ የይቅርታ ቪዲዮ ፈልጋለሁ። ነግሬሻለሁ። እኔ ጨርሻለሁ። ግን እኔና ኪያ ጋር ያለሽን ነገር ደግሞ እንድታቆሚልኝ እፈልጋለሁ። ኪያን ማንም ምንም ሊሆን ይችላል። የሚያስቆመኝ ሰው የለም። ኪያ ራሷ ኤርሚ አልፈልግህም እንዳንቺ ገፍታኝ እስከምትሄድ ድረስ ማለት ነው። የፍቅርን ጥግ አሳያታለሁኝ። ከእሷ ጋር ብሬ እኖራለሁ። ማንም አያስቆመኝም ከቂያ ጋር ያለኝ ግንኙነት። አንቺ ግን ከህይወታችን አንደኛ ውጭልን። እኔና እሷ ባለንበትም እንድደርሽ አልፈልግም። ከኔና ከእሷ ህይወት ጠቅልል ብለሽ ውጭልን። በመቀጠል ደግሞ ለህይወትሽ የምታስቢ ከሆነ ህይወትሽ የሚያሰጋሽ ከሆነ የይቅርታ ቪዲዮ በሃያ አራት ሰዓት ውስጥ ልቀቂልኝ፣ ካልሆነ ግን ወይኔ፣ ወይ አንቺ፣ አስቢበት። የህይወትሽ ነገር የሚያሳስብሽ ከሆነ አስቢበትሽ፣ እሺ። እና ጨርሻለሁ።